በመጪው ዓመት ለሚከናወነው ሰባተኛው ሀገራዊ ምርጫ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የኢትዮጵያ ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ በሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮችን በተመለከተ ጋዜጣዊ መግለጫ ሰጥተዋል። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት አዋጅ ቁጥር 1162 2011 ለማሻሻል የመነሻ ሀሳቦች ላይ ከባለድርሻ አካላት ጋር በመወያየት ለህዝብ ተወካዮች ምክር ቤት መቅረቡን በመግለጫቸው ጠቅሰዋል። በአዋጁ ማሻሻያ ላይ ከተካተቱት ሐሳቦች መካከልም የእጩዎች ምዝገባ ሙሉ በሙሉ በቴክኖሎጂ ማከናወን ማስቻል የሚሉና ሌሎች መካተታቸውን ተናግረዋል። የኢትዮጵያ አየር መንገድ አፍሪካን ከመካከለኛው ምስራቅና የባህረ ሰላጤው አገራት ጋር የማስተሳሰር አገልግሎቱን እያሰፋ መምጣቱን የአየር መንገዱ የኦፕሬሽን ዘርፍ ኃላፊ ረታ መላኩ ገለጹ። የኢትዮጵያ አየር መንገድ በተባበሩት አረብ ኤሚሬቶች ግዛት ወደሆነችው ሻርጃ ከተማ አዲስ በረራ ጀምሯል። በበረራ ማስጀመሪያ መርሃ ግብር ላይ የኢትዮጵያ አየር መንገድ ከፍተኛ የሥራ ኃላፊዎች የተባበሩት አረብ ኤሚሬቶች ኤምባሲ ምክትል የሚስዮን መሪ ሐሚድ ፋሪድ አልባዊና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። ኢትዮጵያ አየር መንገድ እንደ ኤሮፓውያን አቆጣጠር በ1946 ወደ የመን በጀመረው በረራ ከመካከለኛው ምስራቅ ጋር ያለውን ትስስር ያስጀመረ ነው። በተባበሩት አረብ ኤሚሬቶች ከ50 ዓመት በፊት እንደ ኤሮፓውያን አቆጣጠር በ1976 ወደ አቡዳዊ በረራ ማስጀመሩን መዳረሻውን በየጊዜው እያሰፋ መሆኑንም ገልጸዋል። ኢትዮጵያ አየር መንገድ አፍሪካን ከመካከለኛው ምስራቅና የባህረ ሰላጤ አገራት ጋር የማሳሰር አገልግሎቱን እያሰፋ መምጣቱን አንስተው አሁን ላይ በ13 የመካከለኛው ምስራቅ መዳረሻዎች በየሳምንቱ 120 ሰውና የካርጎ በረራ እያደረገ መሆኑን ተናግ

የጌትስ ፋውንዴሽን በሚቀጥሉት ሁለት አስር ዓመታት በአፍሪካ የእናቶችና የጨቅላ ህጻናት ሞትን ለመቀነስ እንደሚሰራ አስታወቀ። ጌትስ ፋውንዴሽን ባለፉት 25 ዓመታት ያስመዘገበውን ስኬትና በቀጣይ በጋራ ሊሰሩባቸው የሚገቡ ጉዳዮችን ከባለሻ አካላት ጋር ውይይት አድርጓል። የጌትስ ፋውንዴሽንና የማይክሮሶፍት መስራች ቢልጌት በመድረኩ እንደተናገሩት ፋውንዴሽኑ በሚቀጥሉት 20 ዓመታት በተቻለ መጠን እናቶችና የጨቅላ ህጻናት ሞትን በማስቆም በሚሊዮን የሚቆጠሩ ሰዎችን ከድህነት ለማውጣት እንደሚሰራ ገልጸዋል። ፋውንዴሽኑ በመጀመሪያዎቹ 25 ዓመታት ባከናወናቸው ነገሮች ሁሉ እኮራለሁ። ይህም ከአጋር አካላት ጋር በተሰራ ስራ የመጣ ውጤት ነው ያሉት ቢልጌት፣ ፋውንዴሽኑ በቀጣይ ሁለት አስር ዓመታት 18 ቢሊዮን ዶላር ኢንቨስት በማድረግ የእናቶችና ህጻናት ሞትን፣ ተላላፊ በሽታዎችን ለማጥፋት እንዲሁም የሰዎችን ኢኮኖሚ እንዲሻሻል በትኩረት እንደሚሰራ ጠቅሰዋል።